የጠቅላይ ሚኒስትሩ ተከታታይ መጽሐፍ አካል የሆነው የመደመር መንግስት ባለፈው ሳምንት ተመርቋል። መጽሐፉን ለመግዛት የምትፈልጉ ጃፈር የመጽሐፍ መደብር ውስጥ እንደሚሸጥ እንግዲህ ኢቲቪ በፌስቡክ ገጹ እየቀሰቀሰ ማለት እየተናገረ ነበረ። እኔ ምለው ግን የጣቢያችሁ መፈክር ማለት ሁልጊዜ ይምታታብኛል። የህዝብ ጣቢያ ነው፣ የመንግስት ጣቢያ ለመለየት ነው። ማለት የህዝብ ከሆነ በህዝብ ገንዘብ የመንግስትን መጽሐፍ ማስተዋወቅ ይቻላል። ለጠቅላላው ለነገሩ ይሁን እንዴ። ጠሚውም እኮ የህዝቡ አካል ናቸው የሚል አመክንዮ ማቅረብ ይቻላል። እህስ እናሳ ገበያው እንዴት ነው? ደራ ሞቅ ሞቅ እያለ ነው። አንዳንድ የመንግስት መስሪያ ቤት ሰራተኞች እኮ በግድ ካልወሰዳችሁ እየተባልን ነው ምናምን ብለው ቅሬታ እያቀረቡ ነው። ይሁን ይግዟ እንዴ። መጽሐፍ ገዛው ብሎ የሚያለቅስ ህዝብ የሚለውን ደግሞ ርዕሰ ጉዳይ በሚቀጥለው መጽሐፉ ማካተት እንዳይረሱ። እንዴ መጽሐፍ ግዙ፣ በግድም ቢሆን የሚባልበት ብቸኛው ሀገር ናት እንዴ? አይደለችም። አሁን የቀድሞ የቻይና ፕሬዚዳንት የነበሩት ማኦዚ ዶንግ ደ ሊትል ሬድ ቡክ የምትባል ትንሽዬ መጽሐፍ ነበረቻቸው። የእሳቸውን በተለያየ ጊዜ የተናገሩትን ንግግር የያዘች መጽሐፍ ማለት ነው። እናማ የሀገሪቱ ዜጋ ሆነ እሷ መጽሐፍ ከማትኖርህ አንተ ባትኖር ይቀላል። በጣም አጋነንኩት። በቃ የሆነ መታወቂያ ፓስፖርት፣ ምናምን ምንም ባይኖርህና የሆነ ወፍ ዘራሽ ብትሆን ይሻልሃል። ቀዩ መጽሐፍ ከሌለ ቀይ መስመር እንደተሻገር እንዳልኩ ቀዩ መጽሐፍ ካላነበብክ ቀብር ላይ የህይወት ታሪክ ይነበባል። እናማ መጽሐፉን ግዙ ማለቶ ልክ ነው። በእርሶ አልተጀመረም ለማለት ነው። በነገራችን ስር የምርቃቱ ሁለት የመጽሐፍ ዳሰሳ እንዲያቀርቡ የመረጧቸው ሁለት ሰዎችን አመራረጦን በእውነቱ ሳላደንቅ አላልፍም። አሃ መድረክ ላይ አስቁመው ስለ እርሶ የተናገሩትን ሁሉ አስጎንብሰው አስለቀሟቸው። አንደኛ መሰረታዊ በሆነ መልኩ አብይ የአመራር ዘይቤው ፈረንጆች ሞደ ሶፕራንዳ የሚሉት አብይ የሚመራበት ዘይቤ ማደናገር ነው። አብይ ምንም አይነት ሰብስታንስ ነው፣ ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው። ጠቅላይ ሚኒስትር አብይ ሂደቱ እንዲፈጠን በማድረግ የወሰዳቸው ነው፣ ማለት የወሰዷቸው ማለት አለመልኩም እና ጠቅላይ ሚኒስትር አብይ የወሰዳቸውን ድፍረት የተሞላባቸው እርምጃዎች በዚህ አጋጣሚ ሳላደንቅ ባልፍ ንፉግነት ነው የሚሆነው። ይህንኑ እምነት ይፈልጋል። ያው ሞኝና ወረቀት ይባል ነበር ድሮ፣ ዘንድሮ ደግሞ ሞኝና ቪዲዮ ማለት እንችላለን። ዘንድሮ እኮ የመርሳት በሽታ ቢኖርብህ ራሱ ዋጋ የለው ማለት፣ ከዚህም ከዚያም ቪዲዮ እየመዘዘ የሚያመጣው ማዕት ሰው ነው። በሽታችንን ራሱ እኮ እንዳናጣጥም ነው የሚያደርጉት አሁን የአቶ ጌታቸውን የቀድሞ ንግግር የተመለከተ ሰው የአሁኑን ንግግር እሳቸው ናቸው ያደረጉት ብሎ የሚያምን ይኖራል? የለም፣ ቪዲዮ እንጂ እንደ አብይ አህመድ እኮ ቴዲ፣ እነዚህን ሁሉ የጠቀስኩልህን የህብረተሰብ ክፍሎች ኢትዮጵያዊ ሆነው እንዳይኖሩም ኢትዮጵያ ሆኖም እንዳይሞቱ ነው እኮ ያደረገው። ማአት ዶፍ ዝናብ እየዘነበ የማይጠለል ቢኖር ንስር ነው። የሚያደርገው ከዳመናው በላይ ይሄዳል። የመደመር መንግስት መጽሐፍን ለመጻፍ ይህን አይነት ንስራዊነት ይጠይቃል። ያንን አይቻለሁ ለማለት ነው። እውነት ለመናገር ከዚህ ሀሳብም ወደዚህ ለመወርወር ንስር መሆን ያስፈልጋል። እን ከራስ ዳሽን አፋር ዳሉን ነው የተወረወሩት እርስዎ፣ እራሱት ማለት ነው እንዲት ወርውረው ግን እጅ እናግሮ ተረፈ ብቻ የመደመር መንግስት ለመደመር ያስቸገሩ የተፈራገጡትን ሁሉ ደምሮ ያሳየ ለማለት የፈለግን ሲሆን አሁንም በድጋሚ ግን ጠሚው መጽሐፌን የሚገመግሙት ሰዎች ብለው እነዚህን ሰዎች መምረጦ የመደመር ግብ የሚል ሌላ መጽሐፍ ይወጠዋል የሚል ጥቆማ ለመስጠት ያህል ነው መቶን ሳልደፍን ደፍን ከስልጣን ዘወር አለልም ያሉት የ92 አመቱ የካሜሩን ፕሬዚዳንት ከፍተኛ የእንዳት መርጧቸው ዘመቻ ተከፍቶባቸዋል በማን በልጃቸው ልጃቸው እንዳስረዳቸው ከሆነ አባቴ ካሜሩንን በመሩበት ወቅት 43 ዓመታት ማለት ነው ወቅት ስትል ለካሜሩን ያስገኘው አንድ ነገር ድህነት ነው ብላለች ይሄ ትልቅ ስኬት አይደል እንዴ? የአፍሪካ መንግስታት ቀድሞ ነገር ምን ስኬት እና ድል አላቸው? ድልና ስኬታቸው እኮ ድህነትና ስራ። በነገራችን ላይ እኚህን ሰውዬ ልንፈርድባቸው አይገባም። አስባችሁታል? አርባ ሶስት ዓመት ህይወትን ካለስልጣን እኮ አያውቋትም። በቃ የሆነ ተወልደው ለስልጣን እንደተሰጡ ዛ ወንበር ላይ እንደተቀመጡ ምናምን ልንቆጥረው እንችላለን። አንድ ልጅ ተወልዶ አድጎ ለልጁም ለልጅ ልጁም የካሜሮን ፕሬዚዳንት ፖልቢያ ናቸው ብሎ ነው የሚያስጠላው። ታዲያ ይሄ ለአፍሪካ መሪዎች ብርቅ ነው እንዴ? ሲጀመር የሀገሪቱን ሀብት አይደለም ህዝቡን እራሱ እንደ ራሳቸው እንደ ግል ንብረታቸው ነው የሚቆጥሩት። ስለዚህ ሲያረጁ ደግሞ በንብረቴ መጫወት ፈልጋለሁ ብለው እቃቃ ይጫወቱበታል። በወጣትነታቸውም ለነገሩ እቃቃ ነው የሚጫወቱበት። ስለዚህ ህዝቡን የሚመሩት ወንበርም ላይ አልጋም ላይ ሆነው ነው እንዴ? አባባ ጃን ሆይ ኮ ስልጣናቸው አልጋ ነበር የሚባለው። ታዲያ በዚህ እድሜያቸው ወንበር ላይ ሊቀመጡ ይችላሉ። የምር ግን አፍሪካ ውስጥ ስልጣናቸውን በገዛ እጃቸው ያስረከቡ ጥቂት መሪዎችን የምንመዘግብበት የሆነ የክብር መዝገብ ማዘጋጀት አለብን። በሞትም ቢሆን አሀ፣ አንዳንዶቹን አሁን አሉ ለማለት እራሱ የሕክምና ማስረጃ እኮ ያስፈልጋል። የናሚቢያ ትላላችሁ፣ የአይቬሪ ኮስት። ባለፈው ደግሞ እዚህ የሕዳሴ ግድብ ሲመረቅ እኛ ጋር መጥተው ኮታቸውን መዝጋት የተሳናቸው የሱዳኑ ሳልቫኪር፣ በእርግጥ ፕሬዝዳንት ከሆኑ እንኳን ኮታቸውን፣ ዜፓቸውን የሚዘጋላቸው ሰው መቅጠር ይችላሉ። ከመጸዳጃ ቤት ሲወጡ ማለት ነው። በነገራችን ላይ የዚህ ዜና አስኳል ተቃውሞውን ያቀረበችውና ዘመቻውን የምታሳልጠው ልጃቸው መሆኗ ነው። ይሄ ደግሞ በክፍለ ዘመን አንዴ የሚገኝ እድል ነው። የፀሐይ ግርዶች በሉት እንዴ ከምቾቶ ሀገሯን አስቀድማ እንጂ አፍሪካ ውስጥ አባቴ ስልጣን ላይ ያለ ማለት ስልጣኑ በእጄ ነው እንደማለት እኮ ነው። እንኳን ፕሬዚዳንትነት እዚህ ሀገር አንድ መስሪያ ቤት በቤተሰብ አይደል እንደሚያስተዳድሩ። አሁን ለምሳሌ አበበ ጥጋቡ የሚባል ሰው ቢሾም፣ ያው በምሳሌ ውስጥ አበበ ብዙ ጊዜ በሶ ሲበላ ስለኖረ መጥገቡ አይቀርም ብዬ ነው። ብቻ አበበ ጥጋቡ የተሾመበት መስሪያ ቤት ሄዳችሁ የሰው ሀብት አስተዳደሩ ማነው? ነው ፈልጌ ነበረ ስትሉ፣ ኃይለኛው ጥጋቡ። እሺ በቃ የደንበኞች አገልግሎትን እባካችሁ አገናኙ ስትሉ፣ ደረሰ ጥጋቡ እሺ ፀሐፊ ዋስ እ ፀሐይነሽ ጥጋቡ። ይሄ ነገርማ ልክ አይደለም፣ ቅሬታዬን ማሰማት አለብኝ ብላችሁ ቅሬታ ሰሚ ቢሮ ስትሄዱ በሩ ላይ ምን ተለጥፎ ታገኛላችሁ? አቶ ጥጋቡ ማስረሻ ቅሬታ ሰሚ። እናማ በእውነቱ አንቺ የተባረክሽ ነሽ ለማለት ሲሆን፣ እስቲ እኛ ሀገር ደግሞ አንዳንድ ሰዎች ከዚህ ኖት ያዙ አሃ ማለቴ የሰው ጥቅም የሚለካው ለእኛ በሚያደርግልን ነገር ሳይሆን ለጉዳዩ ባለው ብቃት ነው ለማለት ነው። በዘንድሮ የቶኪዮ የአትሌቲክስ ውድድር ኢትዮጵያ ከ34 ዓመታት በኋላ ካለወርቅ ተሸኝታለች። ሀገሪቱ ገና ያልተነካ የወርቅ ሀብት አላት ብላችሁ ማለት ነው። እንግዲህ ከውድድሩ በኋላ ሁለት ነሐስና ሁለት ብር አግኝተናል። እኛ ሰውዬ እንዳሉት ተሳትፎ ይበቃል እያላችሁ ነው። አንድ ዓይን ነበረን፣ እሷንም በዘነዘና ወቀርናት። አሀ የኢትዮጵያ ባንዲራ ሲውለበለብ በጋራ ዓይናችን እንባ የሚያቀርበት ይሄ ክስተት ነበረ። አንድ ብሌናችን ነበረ። እነዚያ አቦ ሸማኔዎች የተባልንበት ሩጫ እንኳ እንግዲህ አሁን ሸማችን አደናቀፈን እያልን የምንወለካከትበት ሆኗል። ቆይ ግን ምን ገጥሞን ነው? መቼም አየሩ ምናምን እያላችሁ ያላችሁትን ነገር እንድናምናችሁ አትጠብቁም? አሀ፣ አየር እየመረጠን ልንሳተፍ ነው እንዴ ቀድሞ ነገር አየሩ ተተንብዮ ለዛ አየር በሚስማማ መልኩ የምንሰለጥን መስሎኝ። ሳይንሱ እንደዛ ነው ነው? ወይስ እዚያ ሀገር ሙቀት ነው አንመጣም፣ እዚያ ሀገር ደግሞ በረዶ ነው ይቅርብን እያል ልንወዳደር ነው። በነገራችን ላይ ፌዴሬሽኑ ከመሄዱ በፊት አራት ወርቅ አራት ነሐስ እናመጣለን ብሎ ቃል ገብቶ ነበረ። አታስቡ፣ አሃ እቅድ ኢላማን ሲስት እናንተ የመጀመሪያ አይደላችሁም። ሁሌ ነው የሚያጋጥመን የእናንተ ችግሩ ቢያንስ ወርቁ የሚባል ሯጭ ይዛችኋል ሄዷል። አሃ በባዶ ወርቅ ተሸኙ ከመባል እኮ ወርቁ የሚባለው ተጫዋች በሰላም ወደ አገሩ ተመልሷል የሚለውን ብንሰማ እንጽናናበት ነበረ። ለማንኛውም አንዳንድ አስተያየት ሰጪዎች እቅድ ዶሮ ክንውን ሽሮ ብለዋችኋል። አንዳንዶች ደግሞ እንዲህ ስታቅዱ እንኳ ምን አለበት በዛ ብታደርጉ ብለዋችኋል። እንዴ ለነገሩ ልክ ነው። በሩጫ ከንጉሱ ጀምሮ እውቅና ያላት ሀገር ይሄ አራት ወርቅ የሚለው እንኳን ለውጤት ለቅድ እራሱ ያንሳል። እንደው እንደው ግን ምናልባት የእግር ኳስ ፌዴሬሽን ቢሮችን ተጠቅሞበት ነበረ? አሀ የእነሱ የሆነ ነካክተው ትሄዱት ነገር ካለ ብዬ ነው። ይህ በእንዲህ እንዳለ እንግዲህ ኢትዮጵያ የአትሌቲክስ ሻምፒዮናን ለማዘጋጀት ጥያቄ ማቅረቧም ተዘግቧል። አብሮ ተያይዞ በእውነት ኢትዮጵያ የታኮርኛለሽ የእውነት ማለት ሁሉንም አንድ ጊዜ ቡም አለቀ። ይሳካ ይሳካ። ያንቺ ጉዳይ አይደለም፣ ምን ይመጣል። እንደውም ጎረቤት ሀገራት እቺ ሀገር ምን አግኝታ ነው ብለው እንቅልፍ ይ እንዲሁ ለምክር ግን ይሄ አትሌቲክስ የሚባል ነገር ድሮ ስንማር ሩውዝ የሚል ነገር አለው። ታዲያ ለሩዙ ዝግጁ ነሽ ወይ ለማለት ነው ነው ወይ? ዝም ብለን ከአቤቤ ሱቅ አንስተን በዚህ ቀጥታውን ትሄዱና ልክ ጣፎ ስትደርሱ ቁሙ ልንላቸው። ያው መልስ ባይመለስም ጥያቄ መልካም ነው። ለምን ጥያቄ ጠየቃችሁ ብሎ የሚቀጣን የለም። በነገራችን ላይ የዓለም አትሌቲክስ ኮሚቴው ለይሄን የአዘጋጅነት ኃላፊነት ለመስጠት የሚያወጣቸው ቅድመ ሁኔታዎች አሉ። እንግዲህ ከነዚህ ቅድመ ሁኔታዎች መካከል ኢትዮጵያ የምታሟላው አንዱን ነው። እሱ ምንድን ነው? የማዘጋጀት ፍላጎት። አሀ፣ ቀልዱንማ እናንተ ጀመራችሁት። አይኤምኤፍ እና ወርልድ ባንክ የብድር መጠኗ አሁንም ዥዋዥዌ እየተጫወተ ያለች ሀገር አን ሰስቴነበል አለ በራሱ ቋንቋኮ። ብድራችንን መክፈል ላይ ብናተኩር አይሻልም? ያው የብድር መዝገባችሁ ሞልቷል፣ የሆነ ነገር ማድረግ ካልቻላችሁ ጉዳችሁ ነው እያሉን መስሎኝ። ብቻ ዘ ዴድ ሆርስ ቲዮሪን ያስታውሰናል። ማለቴ ፈረሱ ሞቶ እኛ ግን ምግብ እንግዛ፣ ለፈረሱ ኮርቻ እንስራ፣ ምናምን እያለን መከራችንን የምንበላ ነው የሚመስለው። አሀ እንዲህ እኮ ነው ኢኮኖሚው መታመሙን ማመን አቅቶን እኮ ነው አለመታመሙን ለማሳየት መከራችንን የምንበላ ዓለም አቀፍ ውድድር እናዘጋጅ ብሎ መጠየቅ እኮ እንግዲህ የደህንነት ፕሮፓጋንዳ ነው። ለማንኛውም ማዘጋጀቱ ፖለቲካ ሲሆን፣ ሩጫው ግን የሀገር ፍቅር ነው እና የሩጫውን ጉዳይ ፌዴሬሽኑ በእርግጡ ቢያስብበት መልካም ነው። አሀ ለፓራ ኦሎምፒክ እና ለኦሎምፒክ የሚመለመላቸውን ሰዎች መለየት አለበት። በነገራችን ላይ ስለጉዳዩ አንዷ አትሌት ተጠይቃ ምናለች? በባል እየሰለጠኑ የትም አይደረስም። አሀ እንዲህ ከሆነማ ይሄም ውጤት ሲበዛብን ነው። አስባችሁታል። ዛሬ ለትንፋሽ እንሰራለን፣ ሁለት ኪሎ ሜትር ትሮጫለሽ ምናምን ሲላት ማታ ሁለት ኪሎ ስኳር አምጣ ብዬ አላመጣህ ማለት ተብሎ ጭቅጭቁና ብጥብጡ ሲጀመር ወይም ደግሞ የኔ ማር የዛሬውን ልምምድ ሌሊት ጨርሰናል ዛሬ ጠይቀሽ መዋል ትችያለሽ ሲል፣ ቆይ ግን የሩጫ አሰልጣኝነት ማለት እንደዚህ ዝም ብሎ ሰዓት መመልከት ነው እንዴ? አሃ የሆነ ሙያ ምናምን አይጠይቅም? የት የት ተመርቀው የት የት ልምድ ወስደው ነው አሰልጣኝ የሚሆኑት? ይሄ ዋናው መብራራት ያለበት ጉዳይ ይመስለናል። ብቻ ይሄ ነገር ብር ብር እያላችሁ ወርቅ አሳጣችሁ የሚል ቅል ይወጠዋል ለማለት ነው። አብረን ፈገግ ስንል የነበረው አደይ መልቲሚዲያ ዜና በፈገግታ ላይ ነው። ሁሌም እንደምንለው ፈገግታችንን አይንሳን። ፈገግታችን ለብዙዎች እንዲዳረስ ብቻችንን